ሰው ጋር ጥሩ ነው። ተማሪውም እውር እንደ መሪው ነው እንደሚባለው እኛም ተማሪውን የቅኔ ተማሪ ሲባል ወሬውን የምንሰማው ባለየ ምናምን እየተባለ ነው ወሬው የሚወራለት ያለ በዳሪ ። እዚህ ግን ውሃ ፈሳሽ እንደ ምንጩ ነው እንደሚባለው ቃለ ወንጌል ሰብከን መክረን አስተምረን በሰላም ወጠው በሰላም እንዲገቡ እያደረግን ነው። ከትምህርቱ ያላደረሰ ያላነሰ ምግብ ምትን የምንሰጣቸው ምክር፣ ከዚህ የተነሳ ጥሩ ነው። ቤተ ክርስቲያን ይቆማል። ከቤተ ክርስቲያን ይቀድሳል። ሰው ይሞት እየሄደ ፍታት ይፈታል። ከዚህ የተነሳ ተማሪዎችን ይወዳል ሕዝቡ። በጣም ይወዳል። በጣም ነው የሚወድ ያለ። አሁን ቅድም ራሳቸውን ችለው ነው ልመና ትተዋል ስላልሁህ ምን ይላል ሕዝቡ? ረዴተ እግዚአብሔር ተነሳን ሰመ እግዚአብሔር አይጠራ ከቤታችን ተማሪው ቀረብን እያለ ነው የሚያዝን ያለ እና ጥሩ ነው ሕዝቡ ከተማሪው ጋር ያለው። ቀድሞውና ያሆኑ ይለያያል። ከፍተኛ ልዩነት ነው ያለው። ያን ጊዜ እንዲያው ረድኤተ እግዚአብሔር ያልተለየው ልብሱም የተማሪው ደብሩ ነበር የሚለብሰው አቡጀዲ ነበረ። ከአመት እስከ ዓመት የትምህርት ጊዜው ነበረ የሚያቋረጥበት የለም ነበረ እና ወጦ ወርዶ ስመ እግዚአብሔር ጠርቶ ውሻ እየጮኸበት ተንከላሽቶ ትምህርቱን አጠናቆ ተሮ ነበር የሚሄድ ያለ አያቆየውም ነበር። ጫማ የሚባል እኔ ራሴ እንግዲህ እነሱ እስካሉ ድረስ ጫማ አላደረግም ነበር፣ እዚህ በዚህ አልማድ ማለት ነው። የዛሬው የሆነ እንደሆነ አንድ ጫማ ያላደረገ ተማሪ፣ አንድ ሞባይል ያልያዘ ተማሪ አታገኙም። ደበሮ የተባለው ልክ አይታወቅም። ምንድን ነበር ደበሮ ነው የሚባል? ዛሬ ይሄ የጊዜ ሁኔታ ይሆናል። ያን ጊዜ ለምኖ ነበር የሚታደረው ብያቸዋለሁ። አሁን የስራ ቦታ ተከፈተ፣ እየሄደ በአንድ ቀን ስራ መቶ ከዚያም በላይ ያገኛል። ሰላሳ ቀን ይሰራና ቀለውን በዚያ አዘጋጅቶ ልብሶችን ቀያይሮ ሞባይሉን ሁለመናውን አዘጋጅቶ ቁጭ ነው ያለ። እንዲህ ስለሆነ በዚያ ስለተሰቀለ ልቡ የትምህርት ጊዜዎች አንድ ክረምት ሁለት ደግሞ እንደ ወርሃ ጽጌን እስከ መጨረሻው ድረስ ሶስተኛ ደግሞ የልደት ጾም፣ አራተኛ አብይ ጾም። ይሄን አርጉት ያለ የዛሬ ዘመን ተማሪ እና በትምህርቱ ወደ ኋላ ቀረ ወደ ኋላ ቀረ፣ በስራ ጨረሰው ጊዜውን ማለት ነው። እና ልዩነት አለ። ልዩነቱ ይሄ ነው፣ ሌላ ልዩነት የለውም። እኛና መሬቱ አንድ ነን። የድሮውን እንግዲህ ነው ተለወጠ። ነው አዎ። ተማሪን መቼም ሁሉም ይንቀሳቀስበት ነበረ። የዚያም ግፊ ይመስለኛል። ዛሬ የተማሪ ንጉሱ ነው የተቀመጠ እንዲያው እንኳን ሌላ የወደቀው ያ ውሻው ያ እንዲያው የወደቀው ያ ተማሪ ሲያይ ብድግ ነው ይል ነበረ። ጉሩም ደግሞ አልፎ ሲር ተማሪ ሲያይ ተማሪ ውሻ ቀባሪ ሲቀብር አነቀው ነብር። እንደዚህ እያሉ ይሉ ነበረ። ተማሪ ኮቸሮ ለቃሚ ይሄን ይህን ይሉ ነበረ። እና ያው በግብሩ ነው በሚሰራው ነው እንዲህ የሚሉት ያለ ይሄ ማለት በየመንደሩ ይዞራል፣ ውሻ ይጮህበታል፣ እሱም ውሻውን ይጣለዋል ብለው ነው ጉሮች እንዲህ ይሉት የነበረ እና ብዙ ነው። በአንዳንድ እንኳ ስብሳብ በሆነበት ድግስ ባለበት ሲሄድ እንደ ሱ ሕፃን ያለው እዚያ ላይ ተማሪው እዚያታሽ ነው የሚወድቅ። ያለ ይሄ ግፍ ነበረበት ተማሪ ቤዳ። እንዲያም ስለሆነ ግን ምእመናኑ የተቀደሱ ናቸው። ጽጌም ቢሆን ሰንበቴም ቢሆን ድሮ እንደነበረው ከሆነ ከተመረቀ በኋላ ተሜ ኮፋዳን አንጠው ኮፋዳውን ይሰጣል። አፍ እስካፍ ሞልቶ ነው ይሰጠው ነበረ እና ስዱ የጤና ሕክምና ነበረ፣ ስዱ ሰላማዊ ነበረ። ዛሬ ቀርቷል ይሄ ሁሉ ስዱ አቋርጧል። ስጦታውም አቋርጧል። አቋርጠዋል ስጦታውም። እና እንዲያ ይባል ነበረ። ተማሪ ዋሸራዎች ቅኔው እንግዲህ በሦስት ነው የሚከፈለው፤ በዋድላ፣ በጎንጅ፣ በዋሸራ ነው የሚባለው ያለ ይሄ አንድ ድርሰት ሲሆን አንድ ድርሰት ሲሆን ይለያያል መንገድ መንገዱ፣ የቤት የቤቱ፣ የዋሸራም የብቻ ነው። የዋሸራ ሰምና ወርቅ ነው፣ የዋሸራ ሰምና ወርቅ ነው የነበረ አሁን በእነ የእንታ ፈንቴ ጊዜ ቀላውጦ ይህን ውስጠ ዘው የሚባለውን አመጣው። ያው ነው ውስጠ ዘው የወርለ ነው አመጣው፣ ጨምረውበት። የእንታ ፈንቴ ሲያርፉ ደቀ መዛሙርታቸው ያንን ውስጠ ዘውን ይዞ ቀረ እንጂ የዋሸራ ቅኔ ሰምና ወርቅ ነው የነበረ የእነ የእንታ ተክሌ የእነሱ የነግጨው ገብሬ የዚህ ሁሉ ብዙ ብዙ የነበረ ሁሉ የዚያ ሰምና ወርቅ ነው ዋሸራ ዋሸራ፣ የዋሸራ መደቡ ምንድነው ሲባል ሰምና ወርቅ ነው። ያው ዋድላ ጎዳና ይጨምራል፣ እንዲያው ሁሉን ይሄን ውስጠተውንም ሁሉንም እያጋጨ ንባቡ ደስ የሚል በምስጢር ያሸበረቀ ጥሩ ነው። ጎንጅ የተባለው ደግሞ ያከብሉታል፣ ለሰው እንዲገባ አይወዱ፣ ያከብሉታል ማሰሪያው እንዳይታወቅ ይፈልጋሉ፣ ያጋጩታል። እንዲያ ነው እና ይለያያል። እኒህ ሶስቶች ይለያያሉ ይለያያሉ። እንደ ሰው መልክ ማለት ነው። የሰው መልክ ያንዱ የብቻ ያንዱ የብቻ እንደሚሆነው ማለት ነው። ዙሮ ዙሮ ያው ቅኔ ነው ቅኔ ነው። ያለ ምስጢር የሚመጣ የለም። ምስጢሩ አንድ ነው፣ ግን አጠጣሉ ያው በዋሸራ ከጥንቶች ከነይንታ ተክሌ ጀምሮ ሲወርድ ሲዋረድ የመጣው ቅኔ ሰምነ ወርቅ ነው። ሰምነ ወርቅ ሲባል የዋሸራ ዋና ስራው ማለት ነው። ከነማ የበል ፈንቴ ወዲህ ግን ይሄ ውስጥ ዘው የዋድላ ነው፣ የዋድላ ተደራቢ ነው፣ እዚያው ውስጥ ነው ያለ እና ያንን አምጥተው ወደ ማታ ገቡት። ሸከር ይላል ትንሽ ተማሪ ህቃናው ሸካራውን አይደል የሚወድ ያለ ያንን ተከትሎ ከእሳቸው ወዲህ ዋሸራ የውስጠዘ ይባል ጀመረ፣ እንጂ መደቡ ሰምና ወርቅ ነው የነበረ። ዋድላ ሰምና ወርቅ አለ፣ ጎዳና አለ፣ የውስጠዘውም አለ። ወደ ጎዳናውና ወደ ሰምና ወርቁ ምስጢሩን ገለጽ እያደረገ ንባቡን እያን ጎደጎደ ነው። ዋድላ ቅኔ ልዩ ነው፣ ተመራጭ ነው። ከሁሉም ጎንጆች ያው ጠንቃቃዎች ናቸው፣ ሙያ ይጠነቅቃሉ። ቅኔው ከባዳ ነው። ያ ግን ለሰው እንዲያልፍና እንዲተርፍ ፈቃድ የላቸውም እየሰወሩ ነው የሚሄዷት ያለ። ይሄ ደግሞ ጥሩ አይደለም፣ ጥሩ አይደለም ከሰው መሰወሩ ደግሞ። እና በዚህ የተነሳ ነው ብዙ ስንሰቃይ ያን ያህል የኖር እነዚህን ለማጠናቀቅ እያልን ይህን ያህል ደክመናል እንግዲህ ሰምና ወርቅ ማለት የኒህም የሶስቶች ጎዳና ስማቸው ነው። ሰምና ወርቅ በተለይ ደግሞ ተብሎ የሚነገረው የዋሸራ ቀላል ቀላል ሰምና ወርቅ ሰም ይሄ ነው ወርቅ ይሄ ነው ተብሎ የሚለይ ነገር ኋላ ማለት ነው። ጎዳና ማለት ደግሞ ምንም ውስጡ ሰምና ወርቅ ቢኖረው ሁሉ ጠባቃ ሆኖ ጥብቅነት ያለው ጎዳና ስም ስም እየተሰጠው ይሄ ይሄ ጎዳና ይሄ ይሄ ጎዳና እየተባለ የሚሰጠው የተለዋወጠ ነገር ሰምነ ወርቅ የማትለየው ጊዜ አንድ ጎዳና ናት። ያ ግን ልዩ ልዩ መንገድ ያለው ማለት ነው። ልዩ ልዩ መንገድ ያለው ማለት ነው። የጎንጆችም ደግሞ ከዋርላ ብዙም አይደራቅም። የጎንጅ እነሱ እንዲያጠብቁታል። ዝም ብሎ ነው። ብቃ ስሙን ማጋጨት ነው። እና ይሄ ነው ሰምነ ወርቅ የሁሉም ሰምነ ወርቅ ነው። ቀኝም ሰረሩ፣ ግራም ሰረሩ፣ መገናኛው ኮሩ ይባላል። ሰምነ ወርቁ ለሶስቱ ሁላ ነው ሰምነ ወርቅ ማለት ብዙ ሐተታ አለው። ሰም ማለት ምንድን ነው? ወርቅ ማለት ምንድን ነው ይባላል። ሸላሰሪ ይላል። ይሄ አንጠረኛው ማለት ነው። ገሉን ይሰራዋል። ገሉን ይሰራና ከዚያ ላይ ይቀርጽበታል። ለምሳሌ መስቀል ለመስራት ከሆነ የተንፊል ዳስ አስመስሎ መስሎ ይቀርጻል። ከገሉ ላይ ኋላ ወርቁን አቅልጦ ያፈስበታል። ለዚያ ላይ ሰሙን ሰሙን ምጅምር ሰሙን ምጅምር ኋላ ወርቁን አፍስሶ ሲያፈስበት ሰሙ ቀልጦ ይከላል፣ መስቀሉ የዚያን ህብር ይዞ ይቀራል። ያ መስቀሉ የሚደረገው ማለት ነው፣ ሰምና ወርቅ። እንደዚሁም ሁሉ እንደዚያ እንደ ፈሳሹ እንደ ሰሙ እንደሚፈሰው በሰም የተነገረው ረጋፊ ነው። ያ ወርቁ መስቀል እንደሆነ ደግሞ ወርቅ የሚባለው ዕለታዊው ተፈላጊው ፍሬው ነገር ማለት ነው። ስለዚህ ሰምና ወርቅ ይባላል። መሰለ ዮሴፍ ዘያዊ ያለ ግብፅ አኮረደ አኮን ወረደ በነሲ አይሳት ወይጽ እንግዲህ የዋሸራዎች ያለቃ ተፈቅቅ ናፊች መሰለ ዮሴፍ ዘያዊ ያለ ግብፅ አኮን ወረደ በነሲ አይሳት ወይጽ አሁን እንግዲህ በዚህ በዘመነ ጽዬ ዮሴፍን ተሰደደ አይደለም ወደ ግብፅ በምን ምክንያት ተሰደደ ጌታንና መቤታችንን ይዞ ተሰደደ ነው ሄሮድስ ህጻናትን ታፈጀ ጊዜ እና ለምሳሌ አንድ ነገር ሊያቃጥል የፈለገ ዮሴፍ ግብፅን የሚያቃጥላት መሰለ እንጨትና እሳትን በመያዝ ወርዷልና እንግዲህ አንድ ነገር የሚያቃጥል ሰው እንጨትና እሳት ይዞ ይወርዳሉ ወደ አንዱ ይሄ ሰም ይባላል እህ ወረደ እንዴት ነው ተሰደደ ነው እንጨትና እሳትን በመያዝስ እንዴት ነው እጽም እመቤታችን ናት እሳት ደግሞ ጌታ ነው በምሳሌ ጊዜ የዋሸራ ሰምና ወርቅ የምንለው ይሄ ነው ይሄ ነው። የማሽራ ደግሞ የጎንጆች ያክብዱታል። ክብደት አለው ብዙም እስከዚህ አይደለም። ብቻ ሸካራ ነው፣ ሸካራ ነው። እና ይህን ማለቱ ትንሽ እንዲሁ የጎንጆችን ነው። ስሞን ወቀት ከመከማ ከይወፍታሄ ዘዘ ቀደመ አብርሃም ፀዋ እማ አብርሃም ርህራሄ እንዲ ስሞን ወቀት ከመከማ ከይወፍታሄ ዘዘ ቀደመ አብርሃም ፀዋ እማ አብርሃም ርህራሄ። ያው እንደዚህ እንደዚህ ነው ድሞ እነሱ ደግሞ ይሄ ማለት እንዲያው ትንሽ ከበድ ስሞን፣ የቀደመ አብርሃም የጠራት የአብርሃም እናት ርህራሄ ይወፍታ እንዳንተ እንደሆነ አወቀች። ለማጥፋፋት ለመሰወር ነው እነሱ የሚያደሉ እንደዚህ እንደዚህ ነው አካሄዳቸው የዋርላ ነው የቤታችን ሁል ጊዜ የምንለው ነው። የኛው ቅኔ ነው፣ የዋርላ የሚባለው መደባችን የኛ የዋርላ ነው። ሁሉም ይሁን እንጂ ሁሉም ይሁን እንጂ የዋርላ ነው መደባችን። ይሄን ይሄን ይመስላል እንግዲህ አዋዘራ። ዳዊት እዚህ ነው፣ እንዲያውም የመጀመሪያ ተማሪ ነው፣ እዚህ የነበረ የመጀመሪያ፣ እና እሱ ሳለ ጥሩ ነው። ከመምህራችን ከመምራችን ከእንታ በዛየው ነው ብዙም የቆየ መጀመር የሚቆየ በኋላ እዚህ መጡ። የመጀመሪያ እንደው የመጀመሪያ ገፈታውን የቀመሰ ሰው ነው። ጥሩ ሰው ነው። ግን ከእሱ ጋራ ደቀ መዝሙር ከመምሩ ጋራ ምን አገናኝቶት ምን ተባልን? እኔ የማስታውሰው ነገር የለም። ተማሪው ግን እዚህ መዝሙሩ እያጋጨ እንዲህ ቢሉ እንዲህ አሉ የሚለው ነገር አለ። እንዲያው እውነታውን ልንገረህ ብዬ ነው። እውነቴን ነው። እውነቴን ነው። ተወልደም ዘራ ዳዊት አምላክ ነ ቅኔ፣ የቢሉ ውሳቸው እሱ ደግሞ እይጸመደን በላይ ጊዜ ስ ወራ ያሬድ ቅኔ ያለ እየተባለ የሚነገር ነገር አለ እና እኔ ያልሁበት ነገር አይታወቀኝም። እና የሚጠቅሰው ተማሪ እንዳብነት አድርጎ ያንን ነው። ተወልደም ዘራ ዳዊት አምላክ ነ ቅኔ፣ እይጸመደን በላይ ጊዜ ስ ወራ ያሬድ ቅኔ፣ እንዲህ ተበባሉ እያለ ተማሪ ሲል እሰማለሁ። ቅኔ አምላካችን ከዘራ ዳዊት ተወለደ። ከዳዊት ዘራ ደ ልጅት አልደቱ ከዳዊት ዘር መሆኖ በጭም ታውቁታላችሁ። እናንተ ቤተ ክርስቲያን ልጆች እና ዘራ ዳዊት ማለት የዳዊት ዘር ማለት ነው። እሱ ሰውየው ዘራ ዳዊት አይደል የሚባል እሱ ጥሬ ቅኔ ወጣ ቅኔ ከእሱ ወጦ ተነገረ ለማለት ነው። እኔ እናልፍ ይባላለሁ እሱን ደሞ ዘወር ብሎ የሬ በሬ ቅኔ ያለጌታው አይጠመድም። ደግሞ የሱ ደግሞ አንዳንዱ ክፉ ወሬ ጌታው ብቻ የሚጠምደው አለ ልመና ቢሰደውም እየተዋጋሻ ይልመስለኝ እና እንዲያውም ያመክናል ይሄ ቅኔው ለሌላ ሰው አይገባም እንደማለት ማለት ይመስላል፣ ነው እንዲ አይሰጥም ነው ይሆን። ቅኔ ማለት አሁን ለሰውነታችን ሁሉ ዋናው መብራቱ ዓይናችን እንደሆነ ለቤተ ክርስቲያን ትምህርቶች ለአጠቃላይ ዋናው ቅኔ ነው። ምን አድርጎ ነው እንዲያ ሊሆን የቻለ ብትለይ፣ እግዚአብሔርን ተገልጾ በአካል አየሁት የሚል የለም። ለእግዚአብሔር ሳል ወዘረ ወግሙራ፣ እግዚአብሔርን ተገልጾ ያየው የለም ነው የሚባል ያለ መጻሕፍት የሚሉን ይሄንን ነው እ እንግዲህ የምናምንበት እንዴት ነው? ቅዱሳት መጻሕፍት ይነግሩናል። ቅዱሳት መጻሕፍት በምን ነው ተጽፈው? በግዕዝ። ግዕዙ ከምን ነው የሚታወቅ? በምን ነው? በቅኔ። አይዋን ዋናው ተላቆሙ ነገር ይሄ ነው። እና እንዲያው ቅኔ ቅኔ ትልቅ ነው። እና ደግሞ ቅኔ ሲባል ደግሞ እንዲያው ቅኔ ቤት ደርሱ እራሱን ችሎ ቤት ሞልቶ የሄደው አይደለም። ቅኔ ጥሩ አድርጎ የቅኔ መምህር ነው ሲባል እንዲያው በስም ዝም ብሎ እንደ አውድማ ገለባ ላይ ለላይ ተለብልቦ መሄድ አይደለም። ከስር ከመሰረቱ በደንብ አድርጎ ያወቀው እንደሆነ ቅኔ ከባድ ድርሰት ነው። ትልቅ ነው፣ ለቤተ ክርስቲያን በአጠቃላይ የቤተ ክርስቲያናችንን ስርዓቷን የሚያሳውቅ ማለት ነው ቅኔ ሲባል ከዚያም ተርፎ ወደ ዘመናዊም ትምህርት ሲገቡ ከእኛ የነበሩ ትንሽ አይቆዩም ትንሽ አይቆዩም በቃ እና ቅኔ ትልቅ ነው ትልቅ ነው ትልቅ ነው ትልቅ ነው እንደው ከምስጢሩ በተረፈ ይሄን መጣ ቤተ ክርስቲያንን ማሰማቱ በጣም እንደ ቀላል አይታይም ጥሩ አርጎ ላወቀው ነው አጥርቶ ላወቀው ላወቀው አጥርቶ ላወቀው እኔ ስነ ግጥም ከሚገጥሙት ጋር እኔ አልስማማም። የእኛ ምስጢር ነው ቅድም ነገር ያለው ሰምና ወርቅ ነው። የሰሙ የብቻ የወርቁ የብቻ ህብር የለበሰ ነገር ሲሆን ነው። አማርኛም ቢሆን አማርኛም ቢሆን ማለት ነው። ይሄ ስነ ግጥም ዝም ብሎ በቃ እውነተኛውን ነገር ያንን እየገጠሙ መናገር፣ ይሄ እንዲሁ እንዴት ነው ይሄ? አሁን እንደዚህ አሉ አደለ? እናንተም በሳይንሳችሁ ውስጥ አሉ ብዙ ነገሮች እኮ። በሬሳ ላይ መጣው ምንድን ነበረ? እንዴት ነው የምትሉት? አ አ ምነው አይታርፍ በሬሳ ላይ መጣው በሬሳ ላይ መጣው ግጥም የምንለው በቅኔያችን በቅኔያችን ይሄንን ነው። አይ እንደ ፈካሪ እንደ ዘፋኝ የሚጋጠመውን ነገር እኔ ደስ አይለኝ፣ በውስጣ በቅኔያችን ጋር አይተያይም። ይሄ እንደው አላ አይደል ዘፈን የአንዳንድ ነገር የአንጎርጓሬ የአስለቃሽ ግጥም እንጂ። ኧረ አስለቃሽስ ጥሩ ጥሩውን ታመጠዋለች። ጎንጅ ላይ የእንታ በቃ የሚሏቸውን ውረዋል። ድጓ ዝማሬውን አስተጋቡት በጣም በቃ ተከተተ፣ እንግዲህ አይወጣ ብላ አስለቀሰች አሉ። የእንታ በቃ ቄስ ገበዝ በቃ የሚባሉት ዋናው ሊቅ እሳቸው ሞቱ። ድጓ ዝማሬውን አስተጋቡት በጣም በቃ ተከተተ፣ እንግዲህ አይወጣ ግጥም። እንደዚህ እንደዚህ ነው ያና ነው በቅንያችን ቅኔ የምንለው እንጂ ያንን ያንን የእኛ አይደለም። በእርግጥም ነው ያለውም ዝም ብሎ በቃ ይሄ ሰርገኘው ምኑ እንደሚገጥሙ ያለ ነው። ምዕመናን እንግዲህ በየቦታው ያሉት የእኛውስ ህዝቡ ሲያን ታክል ነው እንዲያው እንደ እናንተ እንደ እናንተ ያሉት ለቤተ ጉባኤው ያው ቅድም እንዳልሁት አይዞህ ካሉት ውሃ አይበላም ተብሏል ብሏል አንዳንድ አንድ አንድ በአልባሳት እንዲያው በምናምን በቆሳቁስ እንደዚህ እንደዚህ እንዲያው ቢባል ቤተ ጉባኤው የእነዚህን የስልሳ ተማሪዎችን ተስፋ እያየ በቃ ተጽናንቶ ነው የሚመራውን ተማሪው እኮ ይገርማቸዋል። እሱም ያገኘው ነገር የለም ግን መማርም እንደዚህ ያለ ተስፋ ያስገኛል ወይ እያለ እና እንደዚህም እኔስ እንዲያው ካልሆነ ይቺ የስልሳ ተማሪዎች የምትሰጢቱ ያቺ እንዲያው አስር አስሩ ለሙላው ተማሪ ብትሰጥ እንዲያው ፈቃድ ነበረ። ማለት ተስፋው ነው ዋናው ነው። አለኝታ እኮ ከባድ ነው። ወደፊት እንዲያው በቃ እንደዚህ ያለ ድል ይገጥምናል ሆኖ የሚያስቡት ነገር በከባድነት ነው የሚታያለ። እና እንዲያ ቢሆን ጥሩ ነበረ። እንዲያው አንዳንድ ጊዜ እንዲያው አልባሳት እንኳን እንዲ እንዳለ አደለ ምናምኑ መጡ። እንዲ እስካሁን ሲመጣ ነበር። ኮቪድ ነር የተጎ እና እንደዚያ እንደዚያ ቢሆን ተማሪው ትልቅ ተስፋው ነበር፣ ደስ እያለው ትምህርቱን ይከታተለው ነበር። አቋርጦም እንደዚህ ወደ ሸቀር አይሄድም ነበር። በምንት ሰይፍ መኮንነ ኬብር ወንረይጸ ይጸ ወበ ዮሴፍ ዮሴፍ ሰፋኒ አምጣነ ሰሀበ ግብጽ እስቲ እሷን ደግሞ በላት። ምንድን ነበረች? የኬብሮን ገዢ ሰይፍ በምን ተበሳጭ? ስለምን ተበሳጭ? በምንት ነው፣ በምን በምን ተበሳጭ? በዮሴፍ ነው እንጂ ዮሴፍ ገዢ ግብፅን ጎትቷል። ዋ ይሄ ነገር እንዲሁ። ወበዮሴፍ ዮሴፍ ሰፋኒ አምጣነ ሳሐበ ግብፅ። በምንት ሰይፍ መኮንነ ኬብሮን ረይጸ፣ ወበዮሴፍ ዮሴፍ ሰፋኒ አምጣነ ሳሐበ ግብፅ እስቲ እሷን ደግሞ በላት ምንድን ነበረች የመስቀልና የወስጣት ህይወት ነው ይሄ ነው ቅኔው መስከረም አስራ ሰባት ነው መስከረም አስራ ሰባት አንድ መስቀል ነው ሁለት የወስጣት ህይወት ነው ልቡናዬ ወደየት ይሄድ ምስጢር ፍለጋ ወደ መስቀል ይሄድን ወይስ ወደ የወስጣት ህይወት ይሄድ እንግዲህ በዕለቱ አስራ ሰባት መስቀል ነው። እንደገና ደግሞ አቡነ ወስጣቴዎስ የሚከብረው የዚያን ጊዜ አይደለ እና ባለቀኔው ልቡናዬ ወደ ማንኛው ይሰማራል? ሁለቱም አንድ ቀን ስለሆኑ ማለት ነው። አይቴ ልቡናዬ